የተጀመረ 14 ዓመታት ተቆጥረዋል። ለ13 አጠቃላይ ጊዜ ደግሞ ሶስት ክለቦች የሊጉን ዋንጫ ማንሳት ችለዋል። ደደቢት አራት፣ አዳማ ከተማ አንድ ጊዜ ሻምፒዮን ሲሆኑ፣ ለማደኛው ኢትዮጵያ ንግድ ባንክ ግን የዘንድሮን ጨምሮ ለስምንተኛ ጊዜው አሳግቷል። የኢትዮጵያ ንግድ ባንክ የሴቶቹ እግር ኳስ ቡድን ለስምንተኛ ጊዜ በተከተ ደግሞ ለአምስተኛ ጊዜ ነው ዛሬ ያሸነፈውና፣ በጣም ደስ ብሎናል። በጣም ደስ ያለን በኖት ኮን በጣም ደስ ይላል። በተከታታይ ማሸነፍ በፕሪሚየር ሊግ በተለይ በሀገር ውስጥ ያለውን ውድድር እንደዚህ ማንንም ቡድን ጣልቃ ሳያስገቡ መደዳውን ላለፉት አመታት ማሸነፍ ትልቅ አቅም ነው እና ይህንን ማስመስከር በየአመቱ ይህንን ድል መቀዳጀት በጣም ደስ የሚያሰኝ ነው ይሄ አመት ደግሞ የተለየ የሚያደርገው አምና በሀገራችን ውስጥ የተዘጋጀውን የሴካፋ ፕሮግራም እና ኮምፒቲሽን አሸንፈን የመጣንበት ነው እና እንደ ተከታታይ ድሎቻችን በሴቶች የእግር ኳስ ቡድን በጣም የተሳካ ነበርና በዚህ ውድድር ውስጥ ለተሳታፊ ለነበሩት የሴት ቡድን አባላት፣ ለኮችንግ ስታፉ፣ ለማህበሩ፣ ለስፖርት ማህበሩ አመራሮች ቦርድ አባላት በሙሉ በጣም እንኳን ደስ አላችሁ ማለት እወዳለሁ። በእውነት ከሆነ ዋንጫ ይረባል፣ ሱስ ነው። እኛ ዋንጫ ሁል ጊዜ ለዋንጫ ራሳችን የምናዘጋጀው አንደኛው ትልቁ ነገር ምንድ ነው? ከመጀመሪያ ጀምሮ ዘንድሮ ደግሞ 19 ጨዋታ አቻ ነው ያሸነፍ ነው። 19 ጨዋታ ማሸነፍ፣ ሌሎቹን አቻ ወጥተን አለመሸነፍ ሪከርድ 51 ያለምንም አለመሸነፍ ደግሞ እና ምን ያህል እንደሚያስደስት ልነግር አልችልም። ዛሬ በጣም ደስ ብሎኛል። ያው እንደ ቲምም በጣም ትልቅ ስኬት ነው ያሳካ ነው። ያው እግዚአብሔር ይመስገን የምንፈልገውን ነገር አግኝተናል። እንደምታወቀው ግርምሽ በሴቶች ያለው ታሪካዊ ውጤት በቃ በውስጣችን ሁሌም ያለና ጀግኖች ናቸው ሴቶቹ። የሴቶቹ ቡድኖቻችን በጣም ትልቅ የወንድ ቡድኑን ባለፈው ዓመት ሻምፒዮና ሲሆን የነሱ ትጋት ትልቅ አስተዋጽኦ አለውና ምን ደስታችን ወደር የለውም። ሁል ጊዜ ያው በልፋት የምታደርጋቸው ነገሮች ለልፋት ደግሞ ክሬዲት መስጠት አለብና በጣም ደስተኞች ነን። ዛሬ ደግሞ ይበንጥ በጣም ደስ ብሎናል እና በዚህ ደስታ ውስጥ ደግሞ እግዚአብሔር ክብሩ ሊውሰድ። ውድድሩን በዋናነት የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ዘንድሮ ለሴቶች ፕሪምየር ሊግ አዲስ ዋንጫን በሊጉ የመዝጊያው ዕለት አስተዋውቋል። በሰፌድ ምልክት ታሳቢ ተደርጎ የተሰራውን ይህን ዋንጫ ያነሳው የመጀመሪያው ክለብም ኢትዮጵያ ንግድ ባንክ ሆኗል። ስለ እውነት ከሆነ ዋንጫ አለ ብዬ ያሰብኩት ከዚህ በፊት ገበያተኞች የተጣበቡበት ነበረ። አሁን ግን ባለማተኞች የተጣበቡበት የኢትዮጵያ ዋንጫን በሚገባ ተመልክተን የሴቶቹ ምን ይሆናል ብለን እያሰብን ነበረ ና በዚህ አጋጣሚ እግር ኳስ ፌዴሬሽኑ እናመሰግናለን ይህንን ስላሰበለን። በእርግጥ ሁልጊዜ ተመሳሳይ ዋንጫ ከሚሆን ለየት ያለ ነገር ሲሆን ይበልጥ ደስ ይላል። ያው አልተለመደም። በእርግጥ ግን ያው የሆነ ነገር ማስተላለፍ የፈለጉት ነገር እንዳለ ያው ተስፋ አረጋግን ያረጋግን አ ያም በእንትን ምክንያት እንትን ብለን ቻ ግን ደስተኞች ነን በተሰጠን ነገሮች ደስተኞች ነን። በ26 የሊጉ ጨዋታዎች 22 ግቦችን በማስቆጠር የ2017 የሴቶች ፕሪሚየር ሊግ ኮከብ ግብ አግቢ ሆና ያጠናቀቀችው ሴናፍ ዋቁማ ስኬቱ የግሏ ብቻ እንዳልሆነ አስረድታለች። የኔ ብቻ አይደለም፣ ያው የሙሉ ቲሙ ነው፣ የሙሉ ቲሙ ድካም ነው ብዬ ነው ማስበው ያለው ያው የሚያግዙኝ ልጆች አሉ። እነሱንም ማመስገን እፈልጋለሁ። ያው እንደ አጠቃላይ እግዚአብሔር ይመስገን ሲያግዙኝ ነበር። ያው በዛ የራሴ ብቻ አይደለም የቲም ሙሉ ቲሙ ነው ብዬ ነው ማስበው። የዚህ ስኬታማ ጉዞ ዋና ሰው አሰልጣኝ ብርሃኑ ግዛው ክለቡ ሲመሰረት አንስቶ ለ14 ዓመታት ሲቆይ የዚህ የሁሉም ስኬት ዋና ተዋናይ በመሆንም ጭምር ነው። ልክ እንደ አሰልጣኝ ብርሃኑ ሁሉ የክለቡ ግብ ጠባቂ የሆነችው ንግስቲ ማዛም እኩል ስምንት ዋንጫዎችን በማንሳት የክለቡ ታሪካዊ ተጫዋች ሆናለች። ወጣቷ ንግስት በቀል ደግሞ የመጀመሪያው የሊጉ ዋንጫን ካነሱ ተጫዋቾች መካከል ነች። ዋና ግብ ጠባቂዋ ታሪካዊ አበርገና በአምበልነት ዋንጫውን ያነሳች እንዲሁም በአማካኝ ቦታ የክለቡ ቁልፍ ተጫዋች እመቤት አዲሱ ደግሞ በተለይ በአምስቱም ተከታታይ የዋንጫ ጉዞ ውስጥ ያለች ለኢቢሲ ሀሳባቸውን ከሰጡ መካከል ናቸው። ያው በጣም ደስ ብሎኛል። ለስምንተኛ ጊዜ ነው ሻምፒዮን የሆንኩት እና በጣም ደስ ብሎኛል። በጣም ያው የመጀመሪያ ዓመት ስመጣ ዋንጫውን ለመቀበል ያለኝ ማለትም ፍላጎት ምናምን እና ብዙ እንኳ ዋንጫውን ለማግኘት የሆነ እድሉን አላገኘውም ነበር ለማንሳት ማለት ነው። ያኔ አንበል አልነበርኩም እና ማለት ነው። ግን አንበል ስትሆን ራሱን የቻለ ክብር ይሰጥሃል። ዋንጫውን የምትይዝበት እንትን ሰፊ ነው እና አንበል ሙሉ በራሱ ትልቅ ስሜት ነው። በእርግጥ በልፋቶች ውስጥ ነው የምታልፈው። አንበል ስትሆን ዝም ብሎ አንበል አትሆንም። እና ግን እግዚአብሔር ይመስገን አንበል ሆኜ ደግሞ ይህ ዋንጫ በማሳካቴ የተወለድኩበት ከተማ ውስጥ ደግሞ ይህ ዋንጫ በማሳካቴ በጣም ደስተኛ ነኝ። ደግሞ እድለኛ ነኝ ነው። በጣም ደስ ይላል። እዚህ ቲም ከመጣው ሁለተኛ ዋንጫዬ ነው በፕሪሚየር ሊግ ደግሞ በኢትዮጵያ ሊግ አንደኛ ዋንጫዬ ነው። በጣም ደስተኛ ነኝ። እኔ እንኳን ለአምስተኛ ጊዜ ነው የበላሁት። ያው ቡድናችን ደግሞ ለስምንተኛ ጊዜ ነው ያነሳው እና ያው ይሄ ዋንጫ ደግሞ ለየት የሚያደርገው ለተከታታይ አምስት አመታት ነው የበላ ነው እና እዛ ውስጥ በመኖረ እጅግ በጣም ደስተኛ ነኝ። እንግዲህ ኢትዮጵያ ውስጥ በጣም ብዙ ሴቶች አሉ። እነዚህ ደግሞ የኢትዮጵያ ንግድ ባንክ ፊት ብቻ ሳይሆኑ መገለጫ ብቻ ሳይሆኑ የኢትዮጵያውያን ሴቶች መገለጫዎች ናቸው። ጥሩ ሴቶች ኢትዮጵያ ውስጥ ከሰሩ እንደሚያሸንፉ ዋንጫ እንደሚያገኙ የአሸናፊነት መንፈስ እንዳለ ሁሉ የነዚህ ሰዎች ማሳያ ነው። ሶ እኛ ማህበራዊ ኃላፊነታችንን ከመውጣት ሌላ አሸናፊ ሴቶች መሆናቸው እንደምቹ ለማሳየት እየሰራን ስለሆነ ይሄንን ደግሞ በተደጋጋሚ እያደረግ ነው ስለሆነ ይሄ ለሁሉ ማህበረሰብ ለደንበኞቻችንም፣ የኢትዮጵያ ንግድ ባንክ ለሚጠቀሙ ኢትዮጵያዊም በሙሉ ይሄ ትልቅ ተሞክሮ የሚሆነና ለሁሉም እንደ እንደ ፋውንዴሽን የሚታይ ነው ብዬ አምናለሁ። ነብሬም ደግሞ ያለውን ኮቺንግ ስታፍ ተጫዋቾችን፣ ተጫዋቾች የተለያየ ኳሊቲ ያላቸው ተጫዋቾች ናቸው። እነሱም በማስተባበር ውጤቱ እንዲመጣ አድርገዋል። እንደምታስታውሰው ግርምሽ ተጫዋቾችም ወደ ከኛ ክለብ ወደ ሌላ ሎዛ ለምሳሌ ወደ አሜሪካ ስትሄድ እነ ሴናፍን በማምጣት ውጤት እንዲመጣ ተደረገ። ከዛ ደግሞ እና ረጋሽ እነ አርያት ሲሄዱ ወደ ያንግ አፍሪካ ሲሄዱ እንደገና እነ ንግስትን ታዳጊዎች በማምጣት እነ ብሬ ሁሌም በተጫዋቾች ማደግ ብሬ ያምናል። ወደ የትኛውም ክለብ ሊሄድ ይችላል፣ ግን ከስር ደግሞ በመተካት በማስተባበር በማሰልጠን ኮች ንግስታፉ በፍቅር አንዶ ነው ተጫዋቹ አንዶ ነው እንዲጓዝ የብሬ የአድሚኒስትሬሽን እንትን የአመራር ክህሎት ያሰልጣኝ በጣም ተሰጦ በተፈጥሮ ነው ብዬ ማለት ይችላለሁ። እና ኮሽ ሳይል ቡድኑ ምንም ሳይሸነፍ ዘንድሮም ለስምንተኛ ጊዜ ሻምፒዮን አድርጓል። የክለቡ ያልተቋረጠው የአሸናፊነት ጉዞ ከላይ እስከ ታች ያለው የአመራር የቦርድ ትኩረት፣ እንዲሁም የክለቡ አባላት አንድነት ስለሆነም ከአባላቱ ጋር በነበረን ቆይታ ለመረዳት ችለናል። እንግዲህ ሚኒስትሩ ምንም ማለት አይደለም። ማናጅመንቱ ነው፣ አመራሩ ነው ተጫዋቾቹ ናቸው፣ ኮችንግ ስታፎቹ ናቸው። ተናበው በአንድነት ያለ ልዩነት ስለሚሰሩ በተከታታይ ቀጣይነት ያለው ድል እያስመዘገብን እንገኛለን። ይህንን ማስቀጠል ነው ዋናው ስራኛ የምንፈልገው። እንግዲህ አንድነቱ ከተጠናከረ አስፈላጊ ተጫዋቾች ካሉ ኮችንግ ስታፍ ጥሩ ከሆነና ከላይም ከቦርዱ ጀምሮ የስፖርት ማህበሩ ለስፖርቱ የሚያደርገው ድጋፍ ቀጣይነት ያለው ከሆነ ድል እያገኘን አሁን መሸናፊ እየሆነ የምንቀጥልበት ሁኔታ ነው ያለው። ና የአሸናፊነታችን ምስጥሩ ማኔጅ ማድረጉ ሊድ ማድረጉ ነው ብዬ ነው ማምነው። ያው በብዛት ተክተም መስራት ነው ሌላ ሚስጥር የለውም። አሪፍ አሪፍ በዚህም በቲዮሪም ክላስ እየተማርን ተግባራዊ እያደረግን ያው ብላ ዋንጫው ደርሰናል። ያው ፍቅራችን ነው። አሰልጣኛችንም ደግሞ ግልጽ ሆኖ የሚያወራን ከአሰልጣኛችን ጋር መግባባት አለ። በቃ በግልም ያለውን ነገር እንትን ስለሚል ከአሰልጣኛችን ጋር ያላችን ግንኙነታችን በጣም ጥብቅ ነው። ኢትዮጵያ ንግድ ባንክ ከተመሠረተ 14 አመት በተለያየ ዋንጫዎች ሴካፋንም ጨምሮ 16 ዋንጫዎቹን የበላው ና ይሄን ደግሞ ትልቁ ነገር ማኔጅመንቱ እጅግ በጣም ይደነቃል። የበላይ ጠባቂ ክቡር አቤሳኑ በጣም ይደነቃል። እነሱ ጠንክሮ እኛ እንድንጠነክር ባአረጉን ይህን ውጤት አናመጣም። አሁን ክለባችን ጥገና ያስፈልጓል። ወደ ነሱ ነው የምናቀርበው እሱን ደግሞ እሺ ብሎ ለሚቀጥለው አመት ሜዳ ላይ እንድናስብ ሳይሆን ከሜዳ ውጪ ነው። ስብ ነው ልጆቼ ጋር ስመጣ ደግሞ ወደ ትሬ ልምምድ በሚመጡበት ጊዜ ሶስት ነገር እንዳለ ያውቃሉ። መስራት እንዳለ በደንብ ማረፍ እንዳለ፣ በደንብ መመገብ እንዳለ፣ በደንብ መተባበር እንዳለ በደንብ ያውቃሉ። እና ምስጢራችን ተግባብቶና ተዋዶ መስራት ነው ከአመት አመት ዋንጫ እንድንበላ ያደረገን። የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንትና የስፖርት ማህበሩ የቦርድ ሰብሳቢ አቶ ኤፍሬም መኩሪያ እንደ ተቋም በስፖርቱ ለመስራት የታሰቡ አላማ በተግባር በስራ እየታየ መሆኑን ከኤቢሲ ጋር በነበራቸው ቆይታ አስረድተዋል። የስፖርት ማህበሩን ማቋቋም ብቻ ሳይሆን አላማው አጠቃላይ የስፖርት ውድድሮች ላይ የሚኖረውን ሚና እንደ ባንክ በመሳተፍ የሚኖረውን ሚና ከፍ ማድረግ ነው በዋናነት ከዚህ አንጻር እንግዲህ የኢትዮጵያ ንግድ ባንክ ደግሞ የኢትዮጵያ ሕዝብ ባንክ ነው። ስለዚህ በሁሉም በምንሳተፍባቸው መድረኮች ኢትዮጵያን ወክለን ነው የምንሳተፈው። ለኢትዮጵያ ማበረከትን ነው በዋናነት አላማ የሚያደርገው ባንኩ። በስፖርት ዘርፉ ደግሞ ይሄን እድል ይሰጣል ባንኩ ስፖርትን ወክሎ ሲወዳደር ሌላ አላማ ለማሳካት የሚያስብበትን ሂደት እንግዲህ በዚህ መልኩ ሪያላይዝ ያረጋል። በተለይ ደግሞ በምንወዳደርባቸው መድረኮች በሙሉ ውጤታማ መሆን ለስፖርቱ ትልቅ አቅም ይሆናል የሚል እምነት አለን። እንግዲህ ይህንን አጠናክረን እንቀጥላለን። ኢትዮጵያ ንግድ ባንክ ዘንድሮ ሻምፒዮን ሲሆን አምስቱ ለተከታታይ ዓመታት የተመዘገበ ዋንጫ ነው። ይህ ግን እንዲሁ አልጋ በአልጋ በሆነ መንገድ እንዳልነበር አባላቱ ተናግሯል። በተለይ በዘንድሮ የሁለተኛ ዙር መርሃ ግብሮች እጅግ ፈታኝ ጊዜን እንዲያሳልፉ እንዳደረጋቸው አብራርተዋል። ያው እንደ ንግድ ባንክ ተደጋጋሚ ጌሞች ላይ ነው በተለይ ያሳለፍ ነው። በዚህ ዓመት እረፍት አልነበረን ማለት ይቻላል እና ያ ደግሞ በተለይ ወደ ማለቂያ አካባቢ ላይ ትንሽ ጫና ድካሞች ይታዩ ነበር እና ያን ግን እንደ ሲነር ቲም እና ደግሞ ጠንካራ ቲሞች ጠንካራ ተጫዋቾች እንደ ተሰበ እንደ ተሰበሰበ ቲም ያን ነገር ተወተን ጨርሰናል። በእርግጥ ሁለተኛ ዙር ላይ ትንሽ ከመጀመሪያ ዙር ያነሰ ነገር ነው ያሳየ ነው። ግን በዛም ሆነ ግን በሰበሰብ ነው ነጥብ የተሻለ ሆነ ዋንጫ በልተናል ማለት ነው። ዘንድሮ ግን ብዙ ፈተናዎች ገጥሞን ነበር። ስለእውነት ከሆነ ክረምት ላይ ነው ያለቆ እንደገና ደግሞ ሴካፋም በቅርብ ጊዜ ነበር ሰባት ተጫዋቾች ተጎድቶብናል። በዚህ ሁላ ቻሌንጅ ማእከል ይችን ቀን እንናፍቃት ስለነበረ ስሜቱ እጅግ በጣም ከምነግረ በላይ ነው። ትንሽ ያው ቻሌንጅ ነበር ያው ደጋፊም ጫና ነበረብን፣ ያው ልጆቹም የተጎዱ ልጆች ነበሩ፣ ያው በዛ በዛ ትንሽ ከብዶን ነበር። ግን እግዚአብሔር ይመስገን የምንፈልገውን ውጤት አግኝተናል። ቻሌንጁ ያው ያጋጥማል፣ በእግር ኳስ የሚያጋጥም ነገር ነው። ነገር ግን ያው እኛ የምናገኛቸውን ኳሶች እየጨረስን አልነበረም። ያም ዋጋ አስከፍሎናል ብለን አስባለን። ያው እንደ ቡድን ያጣ ነው። አሁን ደግሞ እንደ ቡድን አግኝተናል ብዬ አስባለሁ። ኢትዮጵያ ንግድ ባንክ የወቅቱ የምስራቅና መካከለኛ ሴቶች አፍሪካ ክለቦች ሻምፒዮና የዋንጫው ባለቤት ነው። በአፍሪካ ቻምፒዮንስ ሊግም የመጀመሪያው ተሳትፎን አድርጓል። በመጪው ዓመት በተመሳሳይ ኢትዮጵያን የሚወክለው ንግድ ባንክ በሴካፋ ያገኘውን ስኬት ለማስቀጠልና በቻምፒዮንስ ሊጉ የተሻለ ጉዞ ለማድረግ ከስኬቶቹ ተምሮ እንደሚሰራም አባላቱ ከኤቢሲ ጋር በነበራቸው ቆይታ አስረድተዋል። ያው እናሸንፋለን፣ ሁሉንም ዋንጫ ይዘን እንመጣለን ብዬ ተስፋ አደርጋለሁ። እናደርጓለን ከእግዚአብሔር ጋር። ክፍተታችን ላይ ከዚህ የበለጠ ሰርተን የተሻለ ነገር እንሰራለን ብዬ አስባለሁ። ሴካፋ ጀምረናል አንድ ብለን፣ ከዚህ በኋላም ያለውን ደግሞ ያንን ስላመጣን ለሁለተኛ ጊዜ ለመድገም ነው፣ ጠንክረን እንሰራለን ብዬ አስባለሁ። ያንን ነገር ለማሳካት ደግሞ ከዚህ በኋላ ያለውን ይህንን ዛሬ ገለናል። ከዛ በኋላ ቀጣይ ላሉብን የቤት ስራዎች እናስባለን። በዛስ በሴካፋ ሻምፒዮን ስንሆን ከአራት ዓመት ያልታግለን ነው ከዛ ሻምፒዮን የሆነ ነውና፣ ሁልጊዜ ትግል ይፈልጋል እግር ኳስ እና ደግሞ በስህተቶቻችን ላይ ጠንክረን መስራት ይጠበቅብናል። ዝም ብለን እንበላለን ስላልን ብቻ አንበላም። የጎደለን ነገር ላይ ሰርተን አሁንም የተሻለ ቲም ሆነን የሚገባን ቦታ ላይ መድረስ ነው እቅዳችን። ያን ደግሞ ለማሰካት ዝግጁ ነን ሁላችንም ኢትዮጵያ ንግድ ባንክ በዚህ ብቻ ሳይሆን በሴካፋ ላይም ከፍተኛ ሪከርድ ሰብሯል እና ይህንን ማንሳቱ አንዱ ጥሩ ነው። ቻምፒዮንስ ሊግ ገብቶ አንድም ክለብ ተመልሶ ወደ ውድድሩ የተመለሰ የለም። እኛ ግን አምስት ተከታታይ ጊዜ ብቻ ሳይሆን ቻምፒዮንስ ገብተን ደግሞ በድጋሜ ማድረግ አድርገናል እና አሁን የሚታዩብን ክፍተቶች ይታያሉ በግልጽ። እነዚህ ክፍተቶችን ግን ምን ማድረግ አለብን ብለን ከአሁኑ ያው ማኔጅመንቱ ጆሮ ያለው እጅግ በጣም ቦርዱ ደግሞ ለሴቶች እግር ኳስ የሚያስብ ስለሆነ ከሀገር ውስጥም ከውጭም ተጫዋቾችን አምጥተን አምና የነበረውን እንግዲህ እናስቀጥላለን ብዬ አስባለሁ። ቀጣይኛ አላማችን አሁንም በሴካፋ እንደዚሁ ሻምፒዮናነን በአፍሪካም ሻምፒየንስ ሊግ የተሻለ ውጤት ማስመዝገብ ነው አላማችንና በዚህ ላይ እንግዲህ ከዚህ በኋላ ያው ጠንክረን እንሰራለን ለማለት ወዳለሁ ሁለቴ ሁለተኛ ወጥተናል ና አፍሪካ በምስራቅና መካከለኛው አፍሪካ አንድ ሶስተኛ ነው። ከዛ በኋላ ባለፈው ዓመት አንደኛ ወትን ዋንጫ አንስተናል። አሁን ሁሉም ኢትዮጵያውያን ናቸው ከኛ ጋር እየሰሩ ያሉት ተጫዋቾቻችን። ሜቢ ከአፍሪካውያንም የተወሰነ ሰዎችን ጨምር አድርገን በአፍሪካ ላይ ተጽዕኖ የሚፈጥር ክለብ ለመገንባት እየሰራ እንገኛለን። እሱን ደግሞ እናደርጓለን። ምስራቅ አፍሪካን ወክሎ ደግሞ በሻምፒዮንስ ሊግ የመሳተፍ አላማን የያዝ ነው። ይህንን እንደሚያሳኩ አንጠራጠርም። ይህንን ቡድን ግን በሚቀጥሉት መድረኮች በተለይ በምስራቅ አፍሪካና አጠቃላይ በአፍሪካ ሻምፒዮንስ ሊግ የተሻለ ቡድን ሆኖ መቀጠል እንዲችል ክፍተቶቻቸውን መሙላት እንደሚኖርብን አይተናል። ጥሩ የሆነ የኮችንግ ስታፍ አለው። ጥሩ የሆነ ቡድን ነው የገነባው። ኮቹ ጥሩ ኮች ነው። በዚህ ዘርፍ በተለይ በሴቶች እግር ኳስ የራሱን አሻራ የሚያበረክት አሰልጣኝ ነው። ይህ አሰልጣኝ በደንብ ባገዝ ነው ልክ አፍሪካ ውስጥ የተሻለ ቡድን ይዞ ለመወዳደር የሚችልበትን እድል እንፈጥራለን። ይህንን በቀጣይ